ሰው ነበረ። አንቺ የእውነት ከሆነ መዳን ያለ ይገባታል። ታውቃለች፣ ታውቂያለሽ አውቀሽ እንዳትናገሪ ይብላሽ ነ እኔ እያወጣጣዎች ምናምን እንዳይመስል፣ አረ አናቅም፣ ረዥም ጊዜ ተጠፋፍተናል። እንደ ቅርበታቸው አንጻር እንደምታወሩ፣ እንደምታውሩ ግደኝ ቢኖር እኔ በአቅም አላወራም እንጂ ግን ደስ ብለኛል። ለመሰለሽ ይገባታል። የሰው ወርቅ ናት፣ ብታይ እውነት ለመናገር ክርስቶስን በጣም ጥሩ ሰው ያ ነው። ማህላችን እንትን ሌላ ሰው እየወሳበብኝ እየ ሊወስድብኝ ሲል እኔም በቅናት ተቃጥዬ ተቃጥዬ እንትን አልኩ እንጂ ማት የምትለይ ጓደኛ ናት። ታውቂያለሽ፣ ህይወቴ ውስጥ እንድትኖር እንፈልግ እና ማን ወሰደብሽ? ትቆራረጫለሽ ውሽዬ። ጓደኛዋ ሰው አሁን ገባሽ? ትቆራረጫለሽ ማሬ። እኔ ነው አዎ፣ ማሬ ያልኩት እኔ። ልክ ጓደኛዋ ሰው ኔትወርኬ ነው መሰለኝ። ኔትወርኬ ነው ማን ከቀማ እኮ አይደለም ያልኩት እኔ። ጓደኛ አስሆን ጓደኛ በዛባት እንጂ የምትለይ ጓደኛ ናት። እኔ ደግሞ የኔ ብቻ እንድትሆን ነበር የምፈልገው። አሽሙሩ ገብቶሻል። አንቺም ብዙ ጊዜ ብዙ ሰዓቷን እየወሰድሽባት ነበር ማለት ነው። አንቺም ነሻ እየጠራሻት የኔ ፍቅር ነ እያልሻት ጓደኛዬ የብቻዬ ነበረች ግን ሀቢብ ነግሯታል ትላለች አለ። ሀቢብ ታውቃለህ፣ ሀቢብ ቤት ያውቃል። አንዷ ሀቢብ ነግሯታል እያልክ እርፍ አለች። ብሌ ነ ኑ መሰለሽ ሴቶች ሶስት ሆኖ ጓደኛ መሆን የማይፈልጉት ለምን ያልች ብሌ ነ ወሬ። አሁን ለምሳሌ ሶስት ጓደኛ ሞት ሶስት ቤስት ፍሬንዶች ካሉ ሁለቱ ብቻቸውን ሲሆኑ ያችን ያሟታል። ትክክል፣ ባለመተማመን አለ ፍራቻ፣ ብቻቸውን ሲሆኑ ሚለው ብላ እሷም ትፈራለች፣ ትጠረጥራለች እና ሁለቱም እችኛዋ ደግሞ በሌለችበት፣ እችኛዋ ደግሞ ከዚችኛ ጋር ስትሆን ያማሉ። በጣም ያስጠላት ሶስት ሆኑ ጓደኛ መሆኑ በ ሁለትሁነትና ሁለት ብቻ ካልሆነ ቢቃል እኔ በህይወቴ ክርስቶስን ሀቡላ ካብድ ሳይሆን እንደ ረጅ አይነት ጓደኛ አይቼ አላውቅም። ለእኔ ትለያለች፣ ክርስቶስን በጣም ልዩ ናት እና ደስን ያለኝ ከልቤ። እውነት ከሆነ ያድርግላት። እንደ ጓደኝነታችሁ ግን ልትነግርሻ ይገባል ነበረ፣ ከኔ ልትሰሙ ይገባ ነበር። ይገርማል ግን፣ አላማቱም በጣም የሚገርመው አረብ የሚያህል ነገር ኢማራቴ የሚያህል ነገር አቦ ያድርግላት። አታወሩም? ሰሞኑን? አይ ሰሞኑን አውርተን አናውቅም፣ ረጅም ጊዜ። እኔ እንጃ፣ እሷም ቢዚ ናት፣ እኔም ቢዚ ነኝ። እኔ እና ነገር ካለ ንገሪልኝ። አስታርቃችሁ? ኧረ በጭራሽ እስቲ ማይ አይ መማል አልምልም እንዴ በውሸት አልምልም። በቃ ችግር አለ ማለት ነው። በቃ አስታርቃቸዋለሁ። እሺ እናሳፍረዋለን። እኔ ማስታረቅ በጣም እወዳለሁ። ብዙ ሰዎችን አስታርቂያለሁ። እና ዩሲ የእሳንቺ ልብሽ ነግሮሻል ብሌ ነዋ። ስማርት፣ የኔ ጎበዝ። ድንገርሽ አንድ ነገር እንትን ሌላ ሌላ ከረጁ ጋር ያስታርቃችኋለሁ። አልተጣላንም ማለ በቃ ችግር የለም እንድታወሩ አደርጋለሁ። አልተጣላንም ግን ሆ ሶስተኛ ጓደኛ ምትይዝ ከሆነ ተታረቁና ግን በቃ በሩቁ ሆኑ። ለምን ሴት ልጅ ሁለት ብቻ ነው ጓደኛ ሞች ከሆኑ ሁለት ሰው ብቻ ነው። ሶስተኛ ሰው ሲገባ ይበላሻል። ሶስተኛ ሰው ነው የሚገባው። ምንጅ እኔ በራሴ ስለደረሰ ነው። በጣም ቤስት ፍሬንድ ነበረችኝ እና ሶስተኛ ሾካካ ገብታ እንትን አለችን አራናችን። ለዛ እኔ አልፈልግም፣ ጓደኛ ብዬ ብቻ ቀራው አልፈልግም። ነባሽ ደግሞ ሴት ጓደኛ ስትሆኝ፣ ሁለት አብረሽ ስትሆኝ፣ ሶስተኛ ሾካካ አንሾ እኮ ይመጣል አሽትቶ። በጭራሽ እውነትሽን አሁን ያኔ የተፈጠረው በቃ እኔም ጓደኛ ብዬ ወይኔ እኔ በየሶስም እኔ ግን እንደ ሰው አምኜም ውድጄም አላውቅም። ጥግ ድረስ ሶስተኛ ሰው ሮጦ መቶ ይመጣብሻል። ሶስተኛ ሰው በቃ እንትን ለማለት ማለት ነው። ብቻ ዘመኑ ሴጣን እኮ ነው፣ አይወድም ዘመኑ ሴጣን። ሁለት ሰዎች በጣም ሲዋደዱ፣ ሲከባበሩ አይወድም። ሶስተኛዋ ከሩቅ ፍቅራችሁን ታይና ምን ያህል የምትወደዱ እንደምትከባበሩ ታይና ጥሩ ሰው መስላ መታት ትቀላቀልና መሀላት ያለውን ፍቅር ታጠፋለች። በእኔ ሳደሳ ነው ገባሽ ለው ጥሩ ሰው መስለው መልካም መስለው ጠጋ ጠጋ ጠጋ ጠጋ ይሉና ጥሩ ሰው ናት መልካም ሰው ብላይ ስታቀርቢያቸው መርዙ ይገኙና መርዛቸውን መሀላችን ይረጩና ገባሽ ሴት ጓደኛ ግድ ከሆነ አንድ ብቻ፣ በቃ አንድ ለአንድ ካልሆነ ግን ሶስተኛ አካል የሚገባ ከሆነ ቢቀር እና ዝም ብሎ ይሄ እንደዚህ የግሩፕ ጓደኛ ላይ ሀይ ሀይ ሀይ ይሻላል። ከልብ ጓደኛ ከሆነ አንድ ብቻ ነው ሆነ ያለበት። አንድ በቂ ካልሆነ ይቅር።

ውርሲታውን እንስጣት እችል ይታማናለች ሀቢባ ጋር ሜዳ ነው የምከሰን አልኩት። ታውቆኛል ቆሌ ነግሮኛል እንጂ ልጅ ወይኔ ወይኔ አንቺ ውላ አላደረችም። መታ እኔ ላይቭ ላይ አላየኋትም እኮ ፈልጊና፣ ላይቭ ላይ ስጫት። አረ ሰጣትለሻላኬ ሆይ እኔ ቃል ገብቼ ላታለሁ ነግሬሽ ካልመለስሽ ቪዲዮ እንደምሰራብሽ ቃል ስለገባውላ ባቴ ደግሞ ነው እንዴ? ቃል አንድ ሻርክ ሙርሲ አንድ ሻርክ አለባቸው። የሙርሲ ነው ከፍልለት አለው። አንድ ምናም ስለነበር ያው ሴቶች ስታፈቅሩ እዳም ስለምትከፍሉ እንዴ ማሬ፣ ሻውር እያስገባኝ በቀን ሰላሳ ጊዜ ሰውነቴ እኮ አለቀ። እንዴ ስትቀጣጡ ሻውር ያስገባሻል? አባቴ ሙት ምህረት የለውም። ወይኔ ውሽዬ፣ ኧረ የሻውር ቅጣት አትቀጭ። አውቅሽ ነው ከላዩ አለ አባቴ ሙት። እቀጣለሁ፣ ሻውር እቀጣለሁ እኮ ማሬ፣ ሰውነቴ መጥፎ ነው አይደል? አዎ፣ ብርድ እየመታኝ ኮ ጀርባ ለክብር ጥሩ አይደለም። እንዴ ሻወር ድሮም እኮ ቀጣለሁ ማሪ፣ ድሮም ስጫወት እኮ እንዲህ ነው የሚጫወቱብኝ። ለክብር ጥሩ አይደለም። እንኳን ነገርሽኛ እላችኋለሁ። አልቀጣም፣ ክርስቶስም። መጥፎ ነው ለክብር ለዛ ነው እንደ ሴቶቹ የማይገቡት ሻወር። እንጂ ወረቀት እኮ ነሽ የማይገቡት። ያው ልጅ ለሴት ልጅ ሻወር ላይ ይግባት ማለት አሁን አንቺ ሻወር ስትገቢ ልብስሽ ላይች ላይ ተጣብቆ ጡትሽ፣ ምንሽ፣ ቅርጽሽ ሊታይ ይችላል። ያለ የማይታይ ቅርጽ የለም። ታዲያ የማይታይ ነገር የለም ካልሽ፣ እንዳዲያ ስታገቢ ለባልሽ አንተ እኮ ያገባ ካትሴት እያሉ ትዳርሽ እንዲበጠብጡ ያንን የቆራረጡትን እንዲልኩለት ምናምን እችላሉ። ስለዚህ ይህ ክብር ነገ ምግቻችን አድገው ደግሞ ሊያይ ይችላሉ። እኔ እንግዲህ ቢታረቅ ከማንም ጋር የምጫወት ሻወር አልቀጣም። ክብሬን የሚነካ ነገር አልቀጣም። ኔቨር ደግሞ ውሽዬ በቀን ሰላሳ ጊዜ እኮ ነው ሻወር ግቢ የሚለኝ። ሀብ እኔ ማምናት በኢንቦክስ ቁጥርክን ጻፍልኝና ለምቦቶም ተደዋውለን አብረን ሻወር አንገባም። እሱ እኮ ነው